ተወሰዷት። አሁንማ እሷም ሄደሽ ተገላገልናት። ይህን በስተመጨረሻ ልጇን ታገኛለች። በስተ መጨረሻ ሁሉም ነገር ሰላም ሊሆን ነው፣ ደስ ይላል። ቆይ፣ አንድ ወንድም ይደውልሃለሁ። እንዴት መጣሽ ማለት ለምን መጣሽ? ቆይ ምን አሉሽ? አረ፣ ተረጋጊ

ሰው እንዳደረገው ታውቃለህ አይደል? ወንጀለኛ ሳሮን ወደ ፖሊስ ጣቢያ አመርታ ነበረ። ህይወት በልጇ ጉዳይ አዲስ መረጃ አግኝታ ይሆን? እስኪ አብረን የምናየው ይሆናል። የህይወት መንገድ ክፍል 33ን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አመሰግናለሁ። ሰላም ጤና ይስጥልን የጉናቱ ተከታታዮች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ዘት ተረፊፍ ይበል እያልጉኝ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ በባለፈው ክፍል ሳሮን በፖሊስ እንደተፈለ ያስፈለገች ነበረ። ቪዲዮ ያቆመው ከሱ ቀጥሎ ዛሬ አብረን እናያለን። ታዲያ ዛሬ ሳሮን ወደ ፖሊስ ጣቢያ አመርታ ነበረ። በዚህ የተደሰተችው ሩትም ለወንድሟ ደውላ ሳሮን በጥያቄ እንደተፈለገችና ወደ ፖሊስ ጣቢያ እንዳመራች እየተናገረች ነበረ። ታዲያ ይህን ደስታዋን ሳጨርሰው ሳሮን በዛው በውልቸሯ ሁና እየተገፋች ወደ ቤት ነበር የገባችው ይህም በጣም ነበር ያበሳጫት ሩትን እንዴት ፖሊስ ማለት ይሄ ነው እንዴ ወደ ፖሊስ ጣቢያ ሄደሽ አልነበረ እንዴት አሁን መጣሽ ሳሮንም ታዲያ የኔ ፖሊስ ጣቢያ መሄድ አንችን አስደስቶሻል ወይ ለምንድን ነው እንደዚህ ልትይኝ የቻልሽው በማለት በጥያቄ ሩትን እያፋጠጠቻት ነበረ ሳሚም እንደዚሁ ለሳሮን ያለች ጥላቻ ጎልቶ እየታየ ነው። ታዲያ ሩትም በበኩሏ በውስጧ ያለውን ንዴትና ብስጭት ልትደብቅ አልፈለገችም። እውነት ነው ወደ ውስጥ ያለው ጠባሳ ልሽረለኝ አልቻለም በማለት ምላሿን ሰጠች። ሳሚም ህመም ላይ እንዳለች እና አሁን ምንም አይነት ነገር መናገር እንደሌለባት ሮተን እያስጠነቅቃት ነው። በቃ ህመምተኛ ስለሆነች አስታማት በማለት አሁንም ንግግሯን ቀጠለች። በቃ ወደ ውስጥ እንግባ፣ ምክንያቱም በዚህ ከቀጠለን የእሷ ምላስ ከተዘረጋ ማቆሚያ የለውም በማለት ወደ ውስጥ እየገባ ይዟት ነበረ። ወደ ክፍሏ የገባው ታዲያ አስመሳይዋ ሳሮንም ከ ከተቀመጠችበት ዊልቸር በመነሳት ለስራ ባልደረቦቿ ነበር የደወለችው። በፖሊስ እንደተፈለገችና አሁን ለጊዜው እንደለቀቋት በዚህ ከቀጠሉ ግን አስጊ እንደሆነ እየነገረቻቸው ነው። ታዲያ በዚህ ንግግሯ መካከል ዳዊት በሩን አንኳኳ። ተመልሳ ዊልቸሯ ላይ የታመመ ሰው በመምሰል ተቀመጠች። ታዲያ ዳዊትም ለምን በፖሊስ እንደተፈለገች እየጠየቃት ነበረ። ምን አውቃለሁ እኔ ወንጀለኛ አይደለውም የግድ ለእናንተ ወንጀለኛ ነኝ ብዬ ማሳመን ይኖርብኛል ማለት ነው። ሩት እያፋጠጠች ነበረ። ይኸው አንተም ጀመርከኝ። ግን ለእኔ ያላችሁ ሁኔታ ለምን እንደሆነ አልገባኝም፣ በማለት አሁንም ለዳዊት እየነገረችው ነበረ። ዳዊትም እኛ ኮ የምፈልገው ያንችን ደህንነት ነው ነገር ግን ምንም አይነት ወንጀል እንደሌለብሽ ንገርኝ፣ እያለ አሁንም እያፋጠጣት ነበር። ታዲያ ሳሮንም ወሬ ለማስቀየር ለምን ገጠር አትሄደም? የሩት ምርቃትም እየደረሰ ነው፣ መዘጋጀት ይኖርብናል። አሁን እንደዚህ ሆኜ እሷን ማስመረቅ አልችልም። ዳዊትም በቃ አይሰማሽ፣ የእህታችን ደስታማ በደንብ አድርገን ነው የምናስተካክልላት አላት። ከዛ በኋላም እንደ ታመመችና አልጋው ላይ እንዲያስቀምጣት ጠየቀችው። ዳዊትም ወደ አልጋው አነሳትና ትቷት ወደ ውጭ ነበር የወጣው። ታዲያ በውልቸር የምታስመስለው ሳሮንም ከመቀመጫዋ በመነሳት እንደዚህ ካልሆነ መቆሚያ መቀመጫ የለኝም በማለት ከራሷ ጋራ ንግግር ታደርጋለች። ሩት ህይወትን ቤተሰቦች ጅ ደብረዘይትን እንደነበሩ ሰማው። ታዲያ ለምን አንፈልጋቸውም እያለች እየጠየቀቻት ነው። ህይወት ግን አሁን ላይ አንድና አንድ ሀሳቤ ልጄ ብቻ ናት፣ ቤተሰቦችን የምፈልግ ፍላጎት የለኝም። አስበሽው ነው አሁን በዚህ አይነት ሁኔታ እየኖርኩኝ ቤተሰቦችን ፍለጋ ብዬ ስወጣ አለቻት። ታዲያ ሩትም ቤተሰቦቿን መፈለግ እንዳለባትና እሷም ልትረዳት እንደምትፈልግ እየነገረቻት ነበረ። ሌላው ነገር ደግሞ የሩት ምርቃት እንደደረሰና ለምርቃቷ የሚሆን ልብስ መግዛት እንደምትፈልግ ለህይወት እየነገረቻት ነው። ታዲያ የምርቃቷ ሰዓት ስለደረሰ እንኳን ደሳለሽ አለቻት። ህይወትም ከዛም ለምን ወጣ ብለን አንመጣም? ለምን ልብስ አንገዛም? አለቻት። ታዲያ ህይወትም ሳሮንን ብቻዋን ትታ መውጣት እንደከበዳት እየነገረቻት ነበረ። ዳዊት እየመጣ ነው፣ መንገድ ላይ ነው፣ ደውይለት አለችው። ታዲያ ህይወትም ስለ ሩት መልካምነት አድናቆትን ቸረቻት። ሙቅስ አልወድም። ለምን መልካምነት ለምን እንደሚያስደንቀን አላውቅም። መደነቅ ካለብን በክፉ ሰዎች ነበር። ታዲያ ህይወትም እሱስ ትክክል ነሽ። ለማንኛውም ግን የሳሮንን ሁኔታ እስኪ ገብቼ ልያት በማለት ወደ ውስጥ ነበረ የገባቸው። ታዲያ ህይወትም ለምን እዚህ ብቻሽን ትቀመጫለሽ ነይና ሳሎን ከእኛ ጋር ተቀላቀይ አለቻት እንዴት እንደዚህ ልት ደፍሬን ቻልሽ በማለት ትጮህባታለች ሲመስለኝ ጥላቻሽ ካይኔ ላይ ነው ስለዚህ መነጸር መግዛት ይኖርብኛል አለቻት በዚህ መልሷን በጣም ነበረ የጮኸችው ከዛም በሩን ዘግታላት ወጣች ሳሮንም ወይኔ ተደፈርኩ እያለች እጆቿን ማርገብግብ ጀመረች ህይወትም በቃ ጨርሻለሁ ውጣ አለቻት ሳሚም የት ነው የምትሄዱት በማለት በጥያቄ ያፋጠጣቸዋል ሞት ወደ ሌለበት መቼም ሳሮንን ላንተ ነው ትተን የምንሄደው አለችው ህይወትም ከዛም ምሩት ምን ነው ህፃን ልጅ ነኝ አልክ ከእኛ ጋር ተከትለን እንሂድ እንዳትል ብቻ አለችው ለምን ስትፈልጉ ገደል አትገቡም አላቸው እሱም ከዛም እነሱም ተያይዘው ወደ ውጭ ነበር የወጡ የህይወት ጓደኛ ሰላም በር ላይ ቆማ ስልክ ደጋግማ እየሞከረች ነው። እነ ህይወት እቃ ገዝተው መመለሳቸው ነው። ሁለታቸውም ተገጣጠሙ። ለምን እንደፈለገቻትና ለምን ስልክ እየደወለች እንደሆነ እየነገረቻት ነው። ስልኳም ያላነሳችው ሳይለንት ስለሆነ ነው። ደግሞ ወደ ውጭ ወጥተን ነበር አለች ታዲያ ሰላምም ለምን እንደፈለገቻት እና የመጣችበትን ጉዳይ እየነገረቻት ነው። በህልሜ ዳዊትን ትተሽ ዛላው ከሚባል ሰው ጋር ችት እያደረግሽ ነው አለቻት። አንቺም እኮ ተናግረሽዋል ያልሹ በህልምሽ ነው። ሩትም ታዲያ እንደዛ አይነት ስም አለው ወይ በማለት ትጠይቃታለች። አው ቁመቱ ረጅም ስለሆነ ዛላው መና ተባለ ልታዩ የመብራት ፖል ነው የሚመስለው አለቻት። ታዲያ ሩትም ከዳዊትም እኮ ምንም አይነት ነገር የላቸውም በማለት ትመልስላታለች። እኔ ነግሬሻለሁ፣ ብትጠነቀቅ ይሻላል። ካለዛ አንቺንም እሱንም ሰብሬ ዶሮ ጠባቂ ነው የማደርጋቸው አለቻት። አንቺ በቃ ቁም ነገር የለሽም በማለት ህይወትም ትታት ወደ ውስጥ ትገባለች። ሩት ወንድሜ ለምርቃት አንዳንድ ነገር ገዝተን መተናል። ይኸው አልባሳትም አለችና ነገረችው። ዳዊትም በጣም ተደሰተ። ለምን ለብሳቸው አታሳዩኝም? አለ አይ አልባሳቱማ የምርቃትሽ ይሻላል? የምርቃትሽ ጊዜ እንለብሰዋለን አለች። ህይወትም ለምን አሁን ለብሰን እናሳየውም ተባባሉ። ከዛም የገዙትን ልብስ ለብሰው ለዳዊት እያሳዩት ነበር። ህይወት ለካ እንደዚህ ቆንጆ ነሽ አላት። እኔስ ቆንጆ አይደለው ማለት ነው አለችሩትም አንቺ ጨረቃዋ እችኛዋ ኮኮቧ እያለ ከዛም ይህማ ፌራ አይደለም ዳዊት ታዲያ። ዳዊትም እንዳማረባቸውና ቆንጆ ልብስ እንደ ገዙ እየነገራቸው ነበር። እዚህ ሁኔታ እያሉ ውልቸሯን እየገፋች ሳሮን ወደ ሳሎን ተከሰተች። በጣም ባየች ነገር ተናደደች። ቤቴ የፋሽን ሾው አይደለም። አንቺም ወደ ቦታሽ ተመለሽ፣ ያንቺ ቦታ ኪችን ነው በማለት ህይወት ላይ ተጫወባታለች። ታዲያ ሩትም ምን አለ መልካም ብትሆኝ፣ አንዳንዴ እንኳን ጥሩ ፊት ብታሳያት አለቻት። ይልቁንስ እንደዚህ እያልሽ ሰው አታቅብጭብኝ። ይልቁንስ ለምርቃትሽ አንዳንዱ ቲተሪንግ እንድናዘጋጅ አለቻት። ስም ታዲያ የተጋነነ ድግስ እንደማትፈልግ እየነገረቻት ነው ታዲያ ሳሮንም ክብራችን አይመጥንም በደንብ መደገስ አለበት ከኛ ቤት አልተለመደም እንደዚህ አይነት ነገር በማለት አሁንም ክርክሯን ትቀጥላለች። ዳዊትም የልጅቷን ምርጫ ማክበር አለብን ደግሞም እውነቷን ነው አለ። ሳሮንም ለመመረቂያ የሚሆን አልባሳት እንደምትገዛላት እየነገረቻት ነበረ። ታዲያ ሩትም የገዛቸው ልብስ በቂ እንደሆነና ማጋነን እንደማትፈልግ እየነገረቻት ነበረ። ታዲያ ሳሮንም ህይወትን ስለተናገርኳት ተቀይ መሽኝ ነው አይደለ? አለቻት አዎ፣ ከድግሱ ይልቅ ሰው ማክበር አስቀድሚ ያለችና በቅን የነገረቻት። አሁን ላይ እያደረግሻለሽ ከቀልብ ላይ እየሆነብኝ ነው አለችሩትም በብስጭትና ቁጣ በተጨመረበት። ዳዊትን ግን ምርጫዋን ስላከበረላት አመሰግናለሁ ወንድሜ አንተን የመሰለ ወንድም ስላለኝ አለችው። ስትወዳደሱ ምንሆኔ ምን በደልኩኝ አለቻት። በቃ ወደ ውስጥ መግባት ይኖርብኛል አለችና ትታቸው ወደ ውስጥ ገባል። ህይወት ሳሚን የልጇን ጉዳይ ከምን እንዳደረሰው እየጠየቀችው ነበረ። ቆይ እያፈላለኳት ነው፣ ታገሽኝ አላት። እስከ መቼ ልታገስ? አንድ አመት አንድ ወር፣ ከዚህ በላይ መታገስ አልችልም አለችና ተበሳጨች። እኔ ብቻ ሳይሆን ሩትም እያፈላለገቻት ነው። የሆነ ቦታ ስንፈልግ ሁለታችንም ተገጣጥመናል አላት። መረጃው አላት ማለት ነው? በጣም ነው አመሰግነው አለችና ሩትን አመሰገነቻት። ታዲያ ሳሚም ወንጀለኛው ከቤት ውስጥ እንደሆነና አሁንም ነገሩን በሚስጥር መያዝ እንዳለባት ህይወትን እያስጠነቀቃት ነው። እሱ እኮ እኔም ብዬሃለሁ፣ ግን ልጄን የወሰዳትን ካወቀው ልትነግረው ትችላለህ አለችው። ሳሚም ሳሚም እንደምንም መታገስ እንዳለባትና ልጇን የትም ገብቶ ማምጣት እንደሚችል እየነገራት ነበረ። ታዲያ ህይወትም የምረዳህ ነገር ካለ እንዳገዝ ንገረኝ አለችው። ታዲያ ሳሚም ዝመ በማለት ብቻ ተባበሪኝ ነበር ያለ። አስመሳዋ ሳሮን ከወልቸሯ አጠገብ ቁጭ ብላ ነበረ። ብቻዋን ስታሰላሰል ከቆየች በኋላ ተነስታ ስፖርት እየሰራች ነው። ታዲያ ይህንን እንቅስቃሴዋን በስልኩ የሚቀርጻት ሰው አለ። ማን ይሆን ይህንን ተንቀሳቃሽ ምስል እየቀረጻት ያለው ግለሰብ? በቀጣይ ክፍል አብረን የምናይ ይሆናል። እንግዲህ ለዛሬ የህይወት መንገድ ክፍል 33 ይህን ይመስላል። መልካም ጊዜ ሆንላችሁ እያልኩኝ እዚሁ ሰናበታችኋለሁ። አመሰግናለሁ።